ሰላም ጤና ስጥልን። ተመልካቾች እንደምን ቆያችሁ? የሰዓቱን ዜና ይዤላችሁ ቀርቤያለሁ። የሰዓቱን ዜናዎች ዓይናዲስ ፍቃዱ እየመራው ቆይታ እናደርጋለን። አብራችሁን ቆዩ። ብዙ አይነት ችሎታ ያላቸው ድሮኖችን በራሳችን ባለሙያዎች ዲዛይን አድርጎ የማምረት አቅም ትልቅ የታሪክ እጥፋት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትር ዶክተር አብይ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የስካይዊን ኤሮቴኖቲክስ የኢንዱስትሪን መመረቃቸውን ጠቁመዋል። በዚህም ከጥቂት ዓመታት በፊት በሀገር ውስጥ ድሮን ስለማምረት ማሰብ የማይታሰብ ነበር ነው ያሉት። ጠቅላይ ሚኒስትሩ ይህን እድገት ለማዝለቅ ቀጣይነት ባለው የምርምር ስራ ላይ ገበያ በማስፋት ተግባር ላይ ና በሀገር ውስጥ የስማርት ሴንተር ቴክኖሎጂዎችን በማምረት ላይ መስራት ይገባናልም ብለዋል። እንደዚህ ና እንደ ሆሚቾ የተተኳሽ ኢንጂነሪንግ ፋብሪካ ያሉትን አቅሞቻችንን የምናሳድገው ግጭትን ለማቀጣጠል ሳይሆን ግጭትን ለማስቀረት ነውም ብለዋል። ግጭትን በሚፈልጉ ተዋናያን ፊት ግጭትን ለማስቀረት የሚችል አቅም በመፍጠር ሰላምና መረጋጋትን ለማጽናት ነው ፍላጎታችን ሲሉም አክለዋል። መልእክታቸውን አብረን እንከታተለው። እዚህ የምናመርታቸው ድሮኖች ከዚህ ቀደም ገዝተን ከታጠቅናቸው የሚለያቸው ሁለት አንኳር ነገር አሉ። አንደኛው ከዚህ ቀደም የምንገዛው ቴስት የሚደረገው ሲ ሌቭል ላይ ስለሆነ እንደ ኢትዮጵያ ያለ ከፍተኛ አልተቲዩድ ላይ ለመብረር ይቸገራሉ። የእኛ የቢዎች ተሰርተው ቴስት የሚደረጉት ራሱ ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረር ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፈንክሽናል ያደርጋቸዋል። ሁለተኛው በኤአይ የታገዙ በመሆናቸው ረደንደንት ኮሚኒኬሽን ሲስተም ያላቸው ናቸው። በላይን ኦፍ ሳይት ብቻ ሳይሆን ሳትላይት ይጠቀማሉ። ከዚያ በተጨማሪ እያንዳንዱ ድሮን አንታይ ድሮን አለው። አንታይ ድሮን ጃመር የሚወርቁ ጃመሮች አይደሉም።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 ከትልልቅ የሀገራችን ድሎች ጀርባ የሴቶች ድርሻ ትልቅ ነበር አሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው። ሴቶች ለመብታቸው ያደረጉትን ትግል የሚዘክረው የዓለም የሴቶች ቀን በደማቅ ስነ ስርዓት በሆሳና ከተማ ተከብሯል። ሲሳይ ደበበ። ሴቶች ለመብታቸው ያደረጉት ትግል የሚዘክረው የዓለም ሴቶች ቀን በደማቅ ስነ ስርዓት በሆሳና ከተማ በተከበረበት ወቅት በማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር ዶክተር እንደሻውጣ ሰው በሴቶች የተሰሩ ስራዎች ተጎብኝተዋል ለምግብነት ከሚውሉ ምርቶች እስከ ዘመናዊ የቤት ውስጥ መገልገያ ቁሳቁሶች በሴቶች ተዘጋጅቶ ቀርቧል እለቱን አስመልክቶ በተዘጋጀው መድረክ ማርቼት የዘመናት የትግል ውጤት ነው ያሉት ርዕሰ መስተዳድር ዶክተር እንደሻውጣ ሰው በኢትዮጵያ ታሪክ አድዋን በመሳሰሉ ድሎች ሚናቸው ትልቅ እንደሆነ አንስተዋል ዘመኑ የከፍታ በመሆኑ በዚህም የሴቶች ሚና የጎላ መሆን አለበት ብለዋል ማርች ኤት የዘመናት የትግል ውጤት ነው። ማርች ኤት በአንድ ያልተጠነሰሰም። ማርች ኤት በአንድ ያልተሳካም። ማርች ኤት በአንድ ጊዜ ወደ ጎዳና አልገባም። ብዙ ትግል ተደርጓል። ብዙ መስዋዕትነት ተከፍሏል። ሴቶች የታገሉት ለእኩልነት ብቻ ሳይሆን ለፍትህ፣ ለዲሞክራሲ ስርዓት ግንባታ እና ለሀገር ግንባታ ነው። በአድዋ ድል ውስጥ የእናቶች ሚና ትልቅ ነበረ። እናቶች በአድዋ ውስጥ በጣይቱ ትወከላለች። የእናቶች ድል በአድዋ ውስጥ ትልቅ ነበረ። የካራማራ ድል እስከ ሀፍጢሞ የታጠቀ የሶማሌ ሰራዊት ወደ ኢትዮጵያ ገብቶ ነበረ። ብዙ የኢትዮጵያ አካባቢዎችን ወሮ ይዟል። በዚህም ጊዜ ብዙ ዝግጅት አልነበረ ነው። እናቶች ከየቦታው ተጠራርተው፣ ወጣቶች ከየቦታው ተጠራርተው እናቶች ስንቅ አዘጋጅተው ልጆቻቸውን መርቀው ሸኝተው ይህንን ወራሪ ጠራርጎ ለአንዴና ለመጨረሻ ጊዜ ከኢትዮጵያ በማውጣት ውስጥ የሴቶች ሚና እጅግ በጣም ከፍተኛ ነበርና ለሁለቱም ድሎቻችን ምስጋና ለእናንተ ይገባቸዋል። የዘመኑ ጀግና ሴቶች በሀገር ግንባታ፣ በትውልድ ግንባታ፣ በሀገር ሉዓላዊነት የማስጠበቅ ከተረጅነት ወደ ምርታማነት የጀመርነውን ጉዞ ማሳካት። እጥፍ ድርብ ኃላፊነት አለባችሁ። ዓለም አቀፍ የሴቶች ቀን ያልሸነፍ ባይነት ውጤት መሆኑን ያነሱት የክልሉ ሴቶችና ሕጻናት ቢሮ ኃላፊ ዘቢባ መሀመድ ናስር፣ አሁንም የሴቶችን ተጠቃሚነት ማረጋገጥ የሚያስችል ስራ መስራት ይጠበቅብናል ያሉት በዓለም ለ114ኛ ጊዜ በሀገራችን ለ49ኛ ጊዜ ለሚከበረው ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል ለሚከበረው ዓለም አቀፍ የሴቶች ቀን እንኳን አደረሳችሁ፣ እንኳን አደረሰ። ቀኑ የሴቶች የስራ ሰዓት መሻሻል፣ የሴቶች ከወንዶች የእኩል ተከፋይነት፣ የሴቶች የምርጫ የመሳተፍና ሌሎች መብት አንግቦ የተጀመረ ሲሆን ዛሬ ላይም በዓለም የተዛባ የሥራ ተጾታ እኩልነት ጉዳይ በቂ ምላሽ ያላገኘ ጉዳይ በመሆኑ ሲዘከር ይኖራል። ለሴቶች ትኩረት በመስጠት የተጀመሩ ስራዎች ተጨባጭ ውጤት እያመጡ ይገኛሉ። በክልላችን 1 ሚሊዮን 163185 ሴቶች በ390 ልማት ህብረት በማደራጀት የግንዛቤ የንቅናቄ ስራዎች ተሰርተዋል። ሴቶች በኢኮኖሚው በማህበራዊና በፖለቲካው ዘርፍ ተጠቃሚና ተሳታፊ እንዲሆኑ በርካታ ስራዎች የተሰሩ ሲሆን በመሬት ባለቤትነት በመስኖ ልማት ስራ በሌማት ትሩፋት በእንስሳት እርባታ በበግና ፍየል ማሞከት እንዲሁም በልማት ህብረትና በህብረት ስራ በመደራጀት 588000 በላይ ሴቶች ቁጠባ ላይ እንዲሳተፉ በማድረግ ከ398 ሚሊዮን ብር በላይ በማስቆጠብ የማስቆጠብና ወደ ገቢ ማስገኛ ስራ የማሰማራት ስራ ተሰርቷል። በማህበራዊ ዘርፍም የሴቶች የትምህርት ተሳትፎና ውጤት ለማሻሻል የቲቶሪያል ክላስ የማመቻቸት የትምህርት ቁሳቁስ ድጋፍ፣ እንዲሁም አንድም ያልተማረች ሴት መኖር የለባትም በሚል ከ44 ሺህ በላይ ሴቶች ተግባር ተኮር ጎልማሳ ትምህርትን እንዲማሩ ማድረግ ተችሏል። በሕዝብ ተወካዮች ምክር ቤት የንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴ ሰብሳቢ አይሻ ያህያ በዚህ ወቅት ባስተላለፉት መልእክት ባለፉት ዓመታት የሴቶችን ኢኮኖሚያዊና ፖለቲካዊ ተጠቃሚነትን ለማረጋገጥ የሚያስችል ስራ መሰራቱን አስታውሰዋል። ማርቼት ሲከበርም በሰሩት ስራ ውጤት ማምጣት የቻሉ ሴቶችን ማበረታታት ይገባል ብለዋል። በሀገራችን የሴቶች እኩልነት ለማምጣት በርካታ ስራዎች የተሰሩ ሲሆን ባለፉት ዓመታት መብታቸውን ከማስጠበቅ የጾታዊ ጥቃትን ከመከላከልና ምላሽ ከመስጠት ሴቶችን በኢኮኖሚ ማህበራዊና በውሳኔ ሰጪነት ከማብቃት አንጻር መንግስት በርካታ ስራዎችን በመስራት አበርታች ልምጦች መምጣቱ ተችሏል። የዚህም ዓመት ዓለም አቀፍ የሴቶች በዓል ቀን ስናከብር ከወትሮ በተለየ መንገድ በአካል ከህብረተሰቡ ጋር በመገናኘት ሴቶችን ማብቃት ረገድ የተገኙ ውጤቶችን እውቅና ለመስጠት ያጋጠሙ ተግዳሮቶች በቅንጅት በመወያየት መፍትሄ ለማመላከት የተገኙ መልካም ተሞክሮዎች በመቀመር ወደ ሌሎች አካባቢ እንዲስፋፋ ለማድረግና ሁሉም ባለድርሻ አካላት የራሳቸውን ድርሻ በመውሰድ ሴቶችን በሁሉም ዘርፍ ለማብቃት የበኩላቸውን ሚና ለመጫወት እንዲያስችለን ታሳቢ በማድረግ ነው። ዓለም አቀፉ የሴቶች ቀን በኢትዮጵያ ለ49ኛ ጊዜ ነው የተከበረው። ለደቡብ ቴሌቪዥን ዜና ሲሳይ ደበበ፣ ሆሳና። የትምህርት ጥራትን ለማጎልበት የእንግሊዝኛ ቋንቋን ማሳደግ እንደሚገባ ተጠቆመ። መንግስታዊና መንግስታዊ ባልሆኑ ድርጅቶች በሶስት ክልሎች ተቀርጾ ወደ ትግበራ የተገባው የእንግሊዝኛ ቋንቋን የማሳደግ ስራን አስመልክቶ በሀዋሳ ከተማ የውይይት መድረክ ተካሂዷል። ተጨማሪ አለ። በሀገራችን የትምህርት ስብራትን ጠግኖ ጥራቱን ለማሻሻል ያስችል ዘንድ ቴክኖሎጂን ከመጠቀም ባለፈ የቋንቋ ክህሎትን ማሳደግ ላይ ሰፊ ስራዎች እየተሰሩ እንዳለ መረጃዎች ይጠቁማሉ። ይህንንም መንግስታዊ ያልሆኑ ድርጅቶችና ማህበራት አይነተኛ ሚና ይጫወታሉ። ከዚህ ውስጥ ስማርት ኤጅ የእንግሊዝኛ ቋንቋ ማህበር አንዱ ሲሆን ማህበሩ የመምህራንን ክህሎትና እውቀት በማጎልበትና የተማሪዎችን ውጤት ለማሻሻል በደቡብ ኢትዮጵያ በማዕከላዊና በሲዳማ ክልሎች ስራዎችን እየሰራ ይገኛል። ከሦስቱ ክልሎች መካከል በሲዳማ ክልል የትምህርት ስብራትን ለመጠገን የሚያስችል ተግባር እያከናወነ ነው ሲሉ የክልሉ ትምህርት ቢሮ ምክትል ቢሮ ኃላፊና የመምህራን ልማት ዘርፍ አስተባባሪ አቶ ተክሎ አዱላ ገልጸዋል። ትምህርትን ጥራት ከማረጋገጥ አኳያ የምንሰራቸው በርካታ ነገሮች መኖራቸው የትምህርትን ጥራት እናረጋገጥ ከተባለ ደግሞ ከመምህራን ጥራት ጀምረው የምንሰራቸው ነገሮች ሰፊ ስራዎች በእኛ እጅ መኖራቸውን ያሳያል ማለት ነው። ስለዚህ በዚህ ሀገርም እንደ ክልላችንም የተማሪዎቻችን ውጤት ምን ይመስላል የሚለውን ወደኋላ ሄደን ስናይ በጣም የሚያሳዝኑ ነገሮች መኖራቸው ለሁላችንም ገልጽ ነው ማለት ነው። አቶ ተክሎ አክለውም በቀጣይ ማህበሩ የሚያስፈልገውን ነገር በሙሉ ክልሉ ለማሟላት ዝግጁ ነው ሲሉ ተናግረዋል። አብረን ለመስራት ደግሞ ዝግጁዎች ነን። በየትኛውም አቅጣጫ ውጤታማ ያደርጉን በሚችሉ ነገሮች ማለት ነው። በስልጠናዎችም ይሁን ድጋፍ እንድናደርጋቸው ነገሮችም መምህራን እና ድረስ በሚደረጉ ይሾች ሁሉ ኦንላይን ስልጠናም ይሁን እናንተም የጀመራችሁት ፖርታልን እንደወለፋ አድርጋቸው የጀመራችሁት ነገር መልካም ነገሮች አሉ። ትምህርት ሚኒስቴርም መጀመረው አለ በዚህ ረገድ ማለት ነው። የእንግሊዝኛ ቋንቋ ክህሎትን ለማሳደግ በሶስት ክልሎች ፕሮጀክቶች ተቀርጸው ስራዎች እየተሰሩ መሆኑን በሀዋሳ ዩኒቨርሲቲ በማህበራዊና ስነሰብ ኮሌጅ በእንግሊዝኛ ቋንቋና ስነ ጽሁፍ ትምህርት ክፍል ረዳት ፕሮፌሰር እና የስማርት ኤጅ የእንግሊዝኛ ቋንቋ ማህበር መስራችና ፕሬዚዳንት ዶክተር አብይ ዘውዱ ተናግረዋል። ማህበሩ በዋናነት የተቋቋመው የእንግሊዝኛ ቋንቋ መምህራንን የሙያ አቅም ማሻሻልና የእንግሊዝኛ ቋንቋ ትምህርትን ውጤት ማሻሻል ነው። ያው እንደሚታወቀው በሀገራችን ውስጥ የትምህርት ጥራት በከፍተኛ ችግር ውስጥ ነው ያለው። ይሄ በመንግስት ብቻ ሊቀረፍ የሚችል ችግር ስላልሆነ በበጎ ፈቃድ የእንግሊዝኛ ቋንቋ መምህራን አማካኝነት ነው ይሄ ማህበር ይህንን ችግር በተወሰነ መንገድ ለመቅረፍ የተቋቋመ ማህበር ነው። ላለፉት ዘጠኝ ወራት በደቡብ ኢትዮጵያ ክልል በማዕከላዊና ና በሲዳማ ክልል ውስጥ ለሚገኙ ለአንደኛና ለሁለተኛ ደረጃ የእንግሊዝኛ ቋንቋ መምህራን የሙያ ማሻሻ ፕሮግራም ፕሮጀክት ራን ስናደረግ ስናከናውን ነው የቆየ ነው። ማህበሩ ጥቂት የሚባሉ መምህራንን ያሳተፈ ከመሆኑ ጋር ተያይዞ በስፋት ተደራሽ ለማድረግ አለመቻሉን የገለጹት ዶክተር አብይ ዘውዱ ክልሎችም ሆኑ ሌሎች ኃላፊነት ያለባቸው አካላት እገዛቸው ያስፈልገናልም ብለዋል። የባለድርሻ አካላት ደግሞ ሚና ከዚህ አንጻር በጣም ከፍተኛ፣ አልቲሜትሊ ደግሞ የተማሪዎች ውጤት እንዲሻሻል ነው የኛ ፍላጎትና ዋና አላማችንም እሱ ነው። የተሰራ ውጤት የተሰራው ስራ ያስገኛቸው በጎ ውጤቶች አሉ። ያንን ማሳየት ነው እንዳልኩሽ። የነበረን አቅም በጣም ውስን ነው። ትንሽ መምህራን ነው አድሬስ ማድረግ የቻልነው። ከጊዜ ወደ ጊዜ ግን የመምህራን ፍላጎት እጅግ በጣም እየጨመረን የመጣውና ያንን እኛ አኮሞዴት ማድረግ አልቻልንም። ስለዚህ ለሌሎች መንግስታዊም መንግስታዊም ላልሆኑ አካላት በዚህ አጋጣሚ ጥሪ ነው ማስተላልፈው። ማህበሩ የእንግሊዝኛ ቋንቋን ለማጎልበት የሄደበት መንገድ አስደስቶናል ሲሉም ተሳታፊዎች ገልጸዋል። ኛ ሀገር ተማሪ እንግሊዝኛ ብዙም አደለም ከዛ እንግል ትምህርት ቤቴ ካሉ ሌሎች እንግሊዝኛ መምህራኖች ጋራ በዚህ በሴልፕ አሶሲሽን ስር ሆነን በጋራ እየተወያየን የጋራ የሆነ ተመሳሳይ ሌሰን ተመሳሳይ ኤክሰርሳይዝ ተመሳሳይ የሆነ አሰስመንት እየወሰድን የልጆች የተማሪዎችን ውጤት ለማሻሻል በመስራት ላይ እንገኛለን፣ እንሰራለን። ከዚህ ያገኘነው ጥቅም በዋናነት ምንድን ነው? አሁን ላይ ጊዜውን የዋጀ የእንግሊዝኛ ትምህርት ማስተማር ክህሎቶች በተለይም ዓለም ላይ ጥሩ ተሞክሮ አላቸው ከሚባሉ ሀገሮች እንድንወስድ ድሉን አመቻችቶልናል። እኛ ከተማ ውስጥ ያለን ትምህርት ቤቶች ነን። ከዚህ ባለፈ ከከተማ ውጭ ያሉ ሪሞት ኤሪያ ላይ የሚገኙ ትምህርት ቤቶች አሉና እነሱንም እኛ መርዳት በምንችለው መልኩ ቨርቹዋሊ ማቴሪያሎችንም ሆኑ ሌሎች ግብዓቶችን በመስጠት እያገዝን እንገኛለን። የከተሞችን የመሰረተ ልማት ተደራሽነትን በማረጋገጥ ከተሞችን ለነዋሪዎች ምቹና ማራኪ ለማድረግ በትኩረት እየሰራ መሆኑን በስልጤ ዞን የምዕራብ አዘርነት በርበሬ ወረዳ ከተማ ልማትና ኮንስትራክሽን ጽሕፈት ቤት አስታወቀም። በቀጣይም መሰል የልማት እንቅስቃሴዎችን በማገዝ ለተግባራዊነቱ የበኩላቸውን እንደሚወጡ ያነጋገርናቸው ነዋሪዎች ተናግረዋል። ዝርዝሩን ሳጅዳ ሙደስር ከውሳና ቅርንጫፍ ጣቢያችን አዘጋጅተዋለች። አሚና ጀማል ታቀርበዋለች። ከተሞችን የመሰረተ ልማት ተደራሽነት በማረጋገጥ ከተሞችን ለነዋሪዎቹ ምቹና ማራኪ ለማድረግ እየተሰራ መሆኑን የወረዳው ከተማ ልማትና ኮንስትራክሽን ጽሕፈት ቤት ኃላፊ አቶ ተማም አወል ተናግረዋል። በመንግስትና በሕብረተሰብ ትብብር ያለምንም ካሳ ክፍያ በበጀት ዓመቱ 3.5 ሚሊዮን ብር በመሰብሰብ የውስጥ ለውስጥ የመንገድ መሰረተ ልማት ተደራሽነትን ለማስፋፋት በተሰራው ስራ 10 ኪሎ ሜትር የመንገድ ከፈታና 12 ኪሎ ሜትር የተሰሩ መንገዶችን የመጠገንና ጠጠር የማልበስ ስራ መሰራቱን ገልጸዋል። ሌላ ከተማ ማዘጋጃ ቤታዊ አገልግሎት ስራ አስኪያጅ አቶ ሙባሪክ አወል በበኩላቸው እንደ ከተማው በሶስት ሚሊዮን ብር የመንገድ ከፈታና ጠጠር የማልበስ ስራ መሰራቱን ተናግረዋል። መሰረተ ልማትን ተደራሽ ማድረግ በመንግስት ብቻ የማይቻል በመሆኑ ህብረተሰቡን በማሳተፍ የመንገድ መሰረተ ልማት ለማረጋገጥና መሰል የልማት ስራዎችን በጋራ እየተሰሩ ናቸውም ብለዋል። የከተሞች የመሰረተ ልማት ተደራሽነት ለማረጋገጥ እየተሰሩ ያሉ ስራዎች አበረታች በመሆናቸው በቀጣይ መሰል የልማት እንቅስቃሴዎችን በማገዝ የበኩላቸው ማቸውን እንደሚወጡ ያነጋገርናቸው ነዋሪዎች ተናግረዋል። የሲዳማ ህዝብ ባህላዊ የግጭት አፈታት ስርአቱን ተጠቅሞ ለሰላም መስፈን የድርሻውን እንዲወጣ የሰላም ሚኒስቴር አስታወቀ። ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል መሪ ቃል የሰላም ሚኒስቴር ከሲዳማ ክልል ሰላምና ጸጥታ ቢሮ ጋር በመተባበር ክልል አቀፍ የግንዛቤ ማስጨበጫ መድረክ በሀዋሳ ከተማ ያካሄደ ነው። ሌሊሴ አብታሙ ሰላም የሁሉ ነገር ዋስትና ነው። ሰርቶ የመለወጥ፣ ወልዶ የማሳደግ፣ ወጥቶ የመግባት፣ ዘርቶ ማፍራት በአጠቃላይ በሰው ልጆች የዕለት ተዕለት ተግባር ውስጥ ከምን ተነፍሰው አየር ባልተናነሰ ዋጋ አለው። በሀገር ደረጃ ባለፉት ዓመታት ሰላምን ለማስፈን የሰላም ሚኒስቴር ከማቋቋም ጀምሮ በርካታ ስራዎች ተሰርተዋል። በዛሬ እለትም ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል ሀሳብ ከኢፌዴሪ ሰላም ሚኒስቴርና ከሲዳማ ክልል የተለያዩ አካባቢዎች ከተውጣጡ ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ በሐዋሳ ከተማ እየተካሄደ ይገኛል። ሰላም ሚኒስቴር ዴታ አቶ ቻሩ ጌታ ገነነ እንደገለጹት የሲዳማ ህዝብ ህብረ ብሔራዊ አንድነትን የሚያውቅና የራሱ የሆነ የግጭት አፈታት ባህል እንዳለው ተናግረዋል። የሲዳማ ህዝብ ትላልቅ እሴቶቹንና ባህሎቹን ለብዙ ዘመናት ከትውልድ ትውልድ ሲያስተላልፍ ኖረዋል። ቅድም ሲነሳ እንደነበረው ግጭት መፍታት የሚችልባቸው ባህሎች፣ የራሱን ማንነት በቅርብ የሚከበለው የፍቼ ጨንበላ ለበዓል፣ እኚህ ሁሉ ባህሎች እኚህ ሁሉ ኩሩ ባህሎች ለዘመናት ከትውልድ ትውልድ ሲተላለፍ የራሱ ማንነት ያለው የራሱ ቀለም ያለው ኩሩ ባህል ያለው ህዝብ ነው። ያንንም ደግሞ ከትውልድ ትውልድ ሲያስተላልፍ ኖረዋል። ማለት ለፌዴራል ስርዓት ግንባታ ጠንካራ አደረጃጀትና መዋቅር መፍጠር እንደሚያስፈልግም ኃላፊው ገልጸዋል። የልዩነት ትርክቶች ከፋፋይ የሆኑ ትርክቶች ህዝብን የሚከፋፍሉ ከሆነ ጠንካራ ህብረ ብሔራዊ አንድነት ያለው አገር ለመገንባት አያስችልም። ስለዚህ ጠንካራ ህብረ ብሔራዊ አንድነትን ለመገንባት የጋራ ትርክት የብሔራዊነት ትርክት የህብረ ብሔራዊነት ትርክት አስፈላጊ ነው። የሲዳማ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊና የግጭት መከላከልና አፈታት ዘርፍ ኃላፊ ኮሚሽነር አለማየሁ አሰፋ በበኩላቸው ህብረ ብሔራዊ አንድነት በሐዋሳ ከተማ አንዱ ማሳያ መሆኑን ጠቁመዋል። ዜጎች በሰላም የሚኖሩበት ከተማ መሆኑን ተናግረው ለዚህም ህብረተሰቡ ላበረከተው አስተዋጽኦ ምስጋና አቅርበዋል። የሲዳማ ህዝብ የራሱን ሰላም የሚጠብቅበት ባህል ያለው በመሆኑ የጸጥታው አካል የዜጎችን ሰላምና ደህንነት ለመጠበቅ በሚያደርገው ጥረት ህዝቡ አጋዥ ሊሆን ይገባል ብለዋል። ጊዜ ግጭቶች ሲፈጠሩ ሲዳማ አፍን ብሎ ቁጭ ብሎ ተጎድዩና ተበዳዩንም ቁጭ አድርጎ አፍን ብሎ በስርዓት የሚቀበል ያንን በስርዓት የሚፈታ በሀላሌ ወይ በእውነት ላይ የተመሰረተ ዳኝነት የሚሰጥ አካል ውስጥ ነን። ይሄንን ማለት ምን ማለት ነው? ኤኬለ ሲዳማ ነው። ኤኬለ ይሄ ነው። ጎሳን ሳይለይ በእኩልነት የሚዳኝበት ስርዓት ውስጥ ነዋለን በዚህ መነሻ ነው ህብረ ብሔራዊነቱን ሲዳማ ውስጥ አለ ማሳያ ነው የሚለው። በዚህ መነሻ ሰብአዊና ዲሞክራሲያዊ መብቶችን ማስጠበቅ የሚቻለው ሰላም ሲኖር ነው ያሉት የሐዋሳ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ ወንድሙ ቶርባ የሲዳማ ህዝብ ግጭት እንዳይፈጠርና ከተፈጠረ በኋላም የሚፈታበት ባህል ያለው ህዝብ ነው ብለዋል። ግጭት ከተፈጠረ በኋላ እንዳይስፋፋ እንዳይሰፋ የሚያደርግበት ስርዓት፣ የተፈጠረውን ግጭት የሚፈቱበት ጥበብ እንዲሁም በእውነተኛ ዳኝነት የተፈጠረውን ግጭት በርቅ በመጨረስ ወደነበረበት ወደ ቀድሞ ሰላም የሚመልስበት ስርዓት ይህ ህዝብ የሰላምን ዋጋ በውል የተረዳ ህዝብ መሆኑን የሚያመላክት ነው። በውይይቱ ላይ የተገኙ ተሳታፊዎችም ሰላም የሁሉ ነገር መሰረት በመሆኑ ዜጎች በየአካባቢው ያለውን ሰላም ማስጠበቅ መቻል አለባቸውም ብለዋል። የወለድ ናቸውም ልጆች እንዲያድጉና መሰረት እንዲይዙ ሰላም ወሳኝ ነው ምንም ጥያቄ ውስጥ የሚገባ ነገር አይደለም። የኛም ትልቁ ድርሻ ሰላምን ማስፈን ነው። ከማንኛውም ፖለቲካ ገለልተኛ ነን። ይህን ተጠቅመን ሰዎችን አግባብትን ሰላም እናሰፍናለን። ለሰላሙ ከፖሊስና ና ሀይል ኃይል በተጨማሪ ህብረተሰቡ ራሱ ለሰላሙ ተሳታፊ እንዲሆን የሚያደርግ መድረክ ስለሆነ እጅግ በጣም ደስ የሚል ነው ለማለት ፈልጋለሁ። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። አይና አዲስ ከፈቃዱ አብሬያችሁ ቆይታ አድርግ ያለውን የስፖርት መረጃዎችን ባልደረባችን ቢኒያም ጉሽ ይጠብቃችኋል። እንድትከታተሉ